ያ ነው። አኩርፋለች፣ ተቆጥታለች፣ አዝናለች። በስተዛሮ ሳይሆን በዛሮ ቪዲዮ ነው። ዛሮ ቪዲዮ አይደለም። የተኮራረፉት መቼ ነው? አዳምጪኛ። የተኮራረፉት መቼ ነው? ክብር እኮ የሚሰጠው ይኸውልሽ፣ አሁን እኔ የጠየኳች መንገድ ምንድን ነው መሰለች የጠየኩት መንገድ ከመጀመሪያው ቪዲዮ ከመጀመሪያው ጀምሮ ክብር እያለን የመጣው ገባሽ? ክብር ክብር እየተባለ ነው። ይሄ ክብር ክብር የሚባለው ስለበዛብኝ ነው። ክብር ማለት ለአንቺ ማለት ነው፣ ክብር ማለት ለአንቺ ምን ማለት ነው ብዬ ጠየኩሽ። ክብር ስለበዛብኝ ነው፣ ክብሮች ያንን ነው አማርኛ እየጠየኩሽ ያለሁት እንጂ ክብር ማለት ምን ማለት ነው? እውነት ነው እኮ ከራስ ይጀምራል። ክብር ማለት አንቺ ራስሽን ስታከብሪ ሌላ ሰው አንቺን ያከብሪሻል። ክብር ማለት አንቺ በሰጠሽው ልክ ነው የምትቀበለው እኮ በዛ። አሁን እኮ እሱ እያለ ያለው እኮ እኔ አለ ከምንም በላይ አለ ወንድ ልጅ ክብር ነው እንደማስቀ- ግን እኔ ይመስለኛል ሀይ ይመስለኛል ማለት ነው የተረዳሁትን ቪዲዮ ዛሬ ልንገርሽ እንዴት ትምህርት የሆነ ልክ እንደ ማስተማር አድርጎ ነው የመጣው ለምን ብለሽ ስንጠይቂ እንደ ማስተማር ምን አስተማረ ወይንም ምንን ለማለት ፈልጎ ነው ብለሽ ብትይ እንትን ነው እዛ ጋ ባለ ትዳር እንዴት ብለሻል አንድ ዛሩ የኔ ውድ ደህና ነሽ ደህና ነኝ ድምፅሽን ሰምቼ ነው የገባሁት ወይ ጉድ እግዚአብሔር ይመስገን እንኳን መጣሽ ሁላችን ሰላም ብያለሁ። አንቺን ብቻ ሳይሆን ሌሎችንም ሰላም ብለናል። እህታችን እንኳን ደህና ቆያችሁ፣ እንኳን ደህና ቆያችሁ። ቲክቶክ ጋር ሀይሚ ልመልስ። አሁን ላውራሽ ያልኩትን ማለት ኦኬ እና እ እና ምንድን ለማለት ፈልጎ ነው ልልሽ የፈለግኩት ለምን ብለሽ ስጠይቂኝ፣ እዛ ጋር ማስተማር እና መናገር የፈለገው ክብር በሚለው ዙሪያ ሲመጣ አንድ ወንዶች አለ። በነገራችን ላይ ወንዶች ክብር ይፈልጋሉ አለ። እዛ ጋር ደግሞ የእኛም ጥያቄ ሴቶቹም ክብር ይፈልጋሉ አይደለም? ይ ጥያቄ እሱ ማለት የፈለገው እና በተረዳሁበት ምን ለማለት እንደፈለገ የተረዳሁበት ወይ ምንድን ነው እኔ የተረዳሁበት ወይ ምንድን ነው አንድ ባልና ሚስቶች አብረሁ ነው አለ። ባልና ሚስቶች አብረሁ ነው ሳለ ወንድ ልጅ ይለፋል። ምን ይላል የሆነ ከስራ ቦታ ሲመጣ እንትን ካላል ክብር ካልሰጠችው ብዙ የትዳራቸው መፍረሻ መንስኤ ወልደውም የሚለያዩበት መንስኤ ክብር ነው ይመስለኛል አለ። ኦኬ እዛ ጋ ትክክል ነው። ወንድ ልጅ ከምንም በላይ ክብር ይፈልጋል እንበል። የእኔ ጥያቄ የሆነብኝ ደግሞ ወንድ ልጅ ውጭ ወጥቶ ሰርቶ ስለሚመጣ ምናምን ልክ ሴቲቱ ቤት ውስጥ ሲመጣ ምን እንዲያረግልኝ ምናምን ብላ በክብር እንድትቀበለው ይፈልጋል ሴቷስ ቤት ውስጥ ተቀምጣ የምትሰራውን ስራ እሷምኮ ክብር ትፈልጋለች ይህን ለራሴ ጥያቄ ሲጠይቅ ማለት ነው እሷምኮ ክብር ትፈልጋለች እቤት ውስጥኮ ልጆች ይኖራሉ የቤት ስራ አለ ልብስ ማጠብ አለ ምግብ ማብሰል አለ አይደለም ይህም ስራ ነው ወንዶቹ ብቻ ወጥተው ስለገቡ ወጥተው ጠዋት ወጥተው ማታ ስለገቡ ብቻ ሴቷ ቤት ተቀምጣ ስለሆነ የዋለችው ልክ በር ላይ ሲመጣ የሆነ የሚያበሳጨን ነገር ሊኖራል እኮ እሷም ደክማት ነው የምውለው መቼስ፣ ቁጭ ብላውንም ግዴታ እሱ ወንድ ልጅ ብቻ ክብር ይፈልጋል በሚለው እንዴት ይታይሻል? ሴቷስ ክብር አልፈልግም ወይ? በነገራችን ላይ አንዳንድ ወንዶች ሴት ልጅ ቤት ውስጥ የቤት ውስጥ የምትሰራውን ስራ ስራ ብለው የማይቆጥሩ ወንዶች አሉ። አንቺም ጥፈሽ ነው የድራማው ማለቂያ አሁን በዚህ ሁለት ቀን ያልቃል። ማሬ ዝም ብለሽ ጠብቂኝ። ሴት ልጅ ክብራ ይኖራል። አንዳንድ ወንዶች አሉ ላጭውን፣ ወንዶች ጭንቅላታቸው ላጭውን፣ ምክንያቱም ቤቷ ውስጥ ሆና የምትሰራው ስራ የማይታያቸው ወንዶች አሉ። ለምንድነው የማያስቡት? ቤት ውስጥ ብቻ ስራ እንደምትሰራ ማለት እነሱ ወይ ፀሐይ ላይ ነው የወጡት፣ እሷ ቤት ውስጥ ስለሆነች ብቻ ስራ የምትሰራ የማይመስላቸው ሰዎች አሉ። እንደዛ ሳይሆን እሱ ያለው ወንድ ሰርቶ ሲመጣ ወንድ ሰርቶ ሲመጣ ክብር ማሳየት አለባት። እንዴት ክብር ታሳየዋለች? መጀመሪያ እኮ ለቤቱ ክብር ካልሰጠ ለእሱ እንዴት ብላ ነው ክብር ይዛለት የምጠብቀው አልገባኝም። ትክክል። መጀመሪያ ለእሷ ክብር ማሳየት አለበት። ክብር ስታሳየው ክብር ይሰጣታል። ክብር ሳይሰጣት ግን እንዴት ነው ክብርን ከእሷን ይጠብቀው? እኔ ኮ ላንቺ ያለኝን ክብር ላንቺ ሳሳይሽ ነው ለእኔ አንቺ ለእኔ ክብር መሰጪ አይደለም፣ ነው? ይሄ ክብር ማለት ሰጥቶ መቀበል ማለት ነው። አዎ ልክ እንደ ፍቅር ማለት ነው። ፍቅርም ሰጥተሽ ትቀበያለሽ። ክብርን ሰጥቶ መቀበል ማለት ነው። ፍቅር አለ አሁን ልንገርሽ ኃይሚ፣ ለምሳሌ እኔ ደግሞ አሁን ጥያቄ ለምሳሌ አሁን ኃይሚ እንትን ለም አሁን ለምሳሌ ሳይሆን አሁን አንቺና ቺጂ ጓደኛ ናቸው። ደግሞ ለምሳሌ ልጨምርበት አሁን እናንተ ጓደኛ መች ሆናችሁ፣ በመሃል ላይ ማለት ነው። ውጭ በውጭ የሚሆን በውስጥ የሚሆን አንቺ ኃይሚ ለትጂ የምሰጫትን ክብር አሁን እዚ ጋር ተቀምጠን እሷን በምንም ነገር ቢሆን ዝቅ አርገሽ የሆነ ክብር ማሰጫ ከሆነ ኦፍኮርስ ያንችን ተከትሎ ማንም አያከብራትም። አይደለም ማንም አያከብራትም። ልክ አንቺ በምትሰጫት ቦታ ልክ እየተናቀች እየወረደች ነው የምመጣው። አየሽ ክብርም ከ ግን እሷ ደግሞ አንቺ ምንም ታጥፋ ምንም ታድያ፣ እኔ በተቀመጥኩበት ቦታ እሷ እንዲህ ሪስፔክት እንዲያደርጓት አልፈልግም። ግን ሳአንቺ ደሞ እዛ ጋ አንቺ ደሞ እዛ ጋ አንቺ ደሞ ግን እዛ ጋ ምንም ታጥፋ ምንም ትበል ምንም ያደረገችውን ታድርግ፣ አንቺ ለእሷ ክብር ኑሮች በክብር ካወራሻለሁ በሁሉ ነገር ካወራሻት ማንም ሰው ቀጥ ብሎ አያያትም። አከበርሻታ፣ አየሽ የአንችን ተከትሎ ያከብሯታል። ጓደኞቿ በዙሪያ ያሉት ያከብሯታል። አንቺንም እንደዚ እኔም የማውቀው ክብር ይሄንን ነው። እዛ ጋ ግን እሱ ወንድ ልጅ ክብር ይፈልጋል። ከሄደበት ዶ ሲመጣ ጭቅጭቅ አይፈልግም። ሴቷም እኮ እንደዛው ናት። እንዴ ቤ ውስጥ ተቀመጠ ብቻ ጠፍና፣ ስሚ ወንድ ልጅ ወደ ቤቱ ሲመለስ ማለት ነው የሚያርፍበት ቦታውን ንቅላቱን የሚያሳርፍበት ቦታው የት ነው? እቤቱ ነው። በቃ ይገባ፣ ፈገግታ ይፈልጋል፣ ምግብ ይፈልጋል፣ እንክብካቤ ይፈልጋል። ለምን ወንድ ልጅ ያዩን ይፈልጋል። ለዛ ነው እንዴ ለምገርፋት። ዛሬ ያለው ነገር እኮ ወንድ ልጅ ከየትም ከስራ ሲመጣ፣ ወጥቶ ሲመጣ ለሱ ክብር ማሳየት አለበት እንዴ ነው ክብር ምታሳየው? እስቲ ነገር ማለት ምን አይሆንም ክብር ሶ፣ እንደ ዛሬው ማለት ነው አሁን ቅድም ዛሃሩ መልስ እንደመለስኩላት ነው። ለምን መሰለሽ መጀመሪያ በክብር አልተነጋገሩም። አሁን ደግሞ በክብር አትቀበለው፣ ምክንያቱም የመጀመሪያው ክብር ስለሌለው ንግግራቸውም ሆነ መጀመሪያ እሷ ክብር ከሰጠችው ሲመጣም ክብር ትሰጠዋለች። ለዛውለዛውም እኮ ሀይ ቢ ለዛውም ተከብሯል። ለዛውም እኮ መጨረሻ ላይ ለይታ አልበላ ስትባል በቃ ዛሃው ነው የምበላው ምናምን አይነት ነገር እሱም ጥሩ ነገር ነው። ሌላ መልስ አልተመለሰም። ለዛም ንግግር ጥሩ ንግግር ነው። ግን ደግሞ እኔ ደስ ያለኝ ፓርት መንዶታ ቀለሽ፣ ምንም ዙሪያ ጥምጥም ዙሪያ ምናምን አያስፈልገውም እኮ አብረን እንኖራለን ብሎኮ ድሮውን ቢመጡ ምንኛ ሰላም ነበር። ይሄ ሁሉ ለመናገር ዙሪያ ጥምጥም ሲኖራለሁ እኛ አላት ይሄን ሁሉ ለመናገር ምን ዙሪያ ጥምጥማ ወደ ደግሞ ምን አለ መሰለሽ፣ ሃይሚ እጥፍ አለ እና ደግሞ እንደሃለ እንደሃለ፣ ተኮራረፍንም፣ አናገርሽኝም፣ አላናገርሽኝም እዚህ ቤት አብሬሽ እኖራለሁ። እኔ ሶፋው ላይ ተኛለሁ። ያኔ የሰው ልጅ አንድ ቤት ተቀምጦ እንኳን ሁለት የሚዋደዱ ሰዎች እና ባዳና እቃ እና እቃ እንኳ አብሮ ተቀምጦ ይንጓጓል

ምን አለ ደግሞ ብርድ ልብስ ብርድ ልብስ ምናምን ከሌለ አላዘጋጅልኝ። ከዛ ደግሞ የወሩ መጣብሽ እንዴ? ተነጫነቀችበት ዛሬው ጫዋታ። እኔ ግን ለነገው እንዴት ብለው ሊመጡ ነው? ዛሬ ኮ ሮማንሲን ያጫወታቸው ነገስ ጋኒኒ ከየለችም የኔዋ

እኮ ዘሀራ ጋኔ ነበር። ኦኬ፣ የኔ እኮ ማይክሮፎን ሁለታችሁም ስለያዛችሁብኝ ነው። ገባው ገባው። እንዴት ናችሁ? እኔ እኮ አሁን መጣችልኛ፣ ምን ላርግታለሁ? ገና ነው አይ

እንስሳይያሳልናትያሳድግልሽ የእኔ ቆንጆም ያሳድግልሽ፣ ትልቅ ቦታ ያድርስልሽ። እንግዲህ እግዚአብሔር ግድፍ ጥፍ አርጎ መልካም ቦታ ላይ ይጣልልሽ፣ ያሳድግልሽ። አሜን። የምትለፊው ለእሷም ጭምር ነው። እግዚአብሔር ራሱ ያሳድግልሽ፣ ይባርክልሽ፣ ለበረከት ትምህልሽ። ለእሷ በቃ እመሰግናለሁ አሉ። እግዚአብሔር ያሳድግልሽ እናት